ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ኒስ ቤተሰቦች ሰላምታችን በያላችሁበት ይድረስ እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል ከኢትዮ ኒስ መረጃዎች ጋር አብራችሁ እንድትቆዩ እየጋበዝን በቅድሚያም ዋና ዋና ዜናዎችን አስቀድመን እነግራችኋለን የፋኖ ኃይሎች በአግዛዝ ጦር ላይ ክበባቸውን በማጠናከር የአየር ኃይል እርዳታን በጠየቀው የተቋረጠ ሰራዊት ላይ ውጊያ ከፈቱም በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖዎች መካከል የሚደረገው ውጊያ ቀጥሎ የፋኖዎች ከተሞች መቆጣጠራቸውን ቀጥለዋል። የአገዛዙ ጦር የምስራቅ እዝ አዛዥ ሌተናል ጄኔራል መሐመድ ተሰማ በኩላቸው ጠላቶቻችን ባንዳዎችን አሰለፉብን ሲሉ ተናግረዋል። በዝርዝር እንመለከታለን። ዋናው ጠላታችን ብልጽግና ነው፣ በዚህ ላይ ምንም አይነት ድርድርና ውዥንብር የለብንም አሉ። ከትግራይ ወታደራዊ አዛዦች አንዱም ጀኔራል ዮሀንስ ወልደ ጊዮርጊስ ብልጽግና ጠላታችን ነው ከማለታቸው በተጨማሪ የብልጽግና ዋናው ጠላት ምኛንም ብለዋል። ጀነራሉ ብልጽግና በአማራ ክልል ከሰሞኑ በጦርነት ተሳትፏቸዋል ብሎ ዶክመንተሪ እየሰራ ነው ማለት ተናግሯል። በዝርዝር እንመለከታለን። የአፍሪካ ሕብረት በሶማሊያ ያለውን የድጋፍና ማረጋጋት ተልኮ አዊሶም ለስራ የሚያስፈልገው የገንዘብ ድጋፍ በመሟጠጡ ምክንያት ሊቋረጥ እንደሚችል ተሰማም ባለርሻ አካላት እንደተናገሩት የተልእኮው ቀጣይነት አደጋ ላይ እየጣለው የገንዘብ እጥረት 180 ሚሊዮን ዶላር ነው ተብሏል። ፕሬዚዳንት ዶናልድ ትራምፕ ከተዘጉ ሶስት ቀናት ሊሞላቸው የተቃረቡትን የአሜሪካ የመንግስት መስሪያ ቤቶች ምክንያቱን ማድረግሳቸውም ሆኑ የበጀት ዳይሬክተሩ የትኞቹም የዲሞክራት ተቋማት እንደሚቀንሱ እንደሚሰሩ ተናግረዋል። ሪፐብሊካኖቹ እድል እንዲጠቀሙ ሀሳባቸውን አቅርበዋል። በዚህም በመንግስት የገንዘብ ድጋፍ የሚደረግለት ህግ የጤና እንክብካቤ ኢንሹራንስ ድጎማዎች ማካት ያስፈልጋን የሚለው የዲሞክራቶች ፍላጎቱ ወደ ጎንዲሉ ጠይቀዋል። በዝርዝር እናየዋለን። የሩሲያ ሳተላይቶች የብሪታንያ ወታደራዊ ሳተላይቶችን እንደሚከታተሉ የዩኬ ጠፈር አዛዥ ኃላፊ ተናገሩም። ሜጀር ጀነራል ፔል ፔትድማን ከቢቢሲ ጋር በነበራቸው ቃለ ምልስ ለመጀመሪያ ጊዜ ሞስኮ በዩኬ ህዋ አሳሳ ላይ ያላትን ጣልቃ ገብነት ይፋ አድርገዋል። ተመልካቾቻችን አብራችሁ ስቆዩ፣ እነዚህና ያሉት ይሰማላችሁ። መልካም ቆይታ ያውላችሁ። የፋኑ ኃይሎች በአገዛዝ ጦር ላይ ከበባቸውን በማጠናከር የአየር ኃይል እርዳታን በጠየቀው የተቆረጠ ሰራዊት ላይ ውጊያ ከፈቱ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኑ አይሎች መካከል የሚደረገ ውጊያ ቀጥሎ የፋኑ ኃይሎች ከተሞችን መቆጣጠራቸውን ይፋ አድርገዋል። የአገዛዝ ጦር የምስራቅ እዝ አዛዥ ሌተናል ጄኔራል መሐመድ የተሰማ በኩላቸው ጠላቶቻችን ባንዳዎችን አሰልፉብን ብለዋል። በክልሉ የተለያዩ አካባቢዎች ዛሬም በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ መቀጠሉ ነው የኢትዮኒስ የመረጃ ምንጮች የተናገሩት። በዛሬ ሁለት መስከረም 23 2018 ዓ ም ከንጋት ጀምሮ የፋኖ ኃይሎች በምዕራብ ጎጃም ዞን ደንበጫ ከተማ በመግባት የአገዛዝ ጦር ላይ ውጊያ መክፈታቸውን የፋኖ የመረጃ ምንጮች አረጋግጠዋል። በደንበጫ ወረዳ ከጨረቃ እስከ ደንበጫ ከተማ ሰፊ አካባቢ ናካሎ በተደረገ ውጊያ እድል አስመዝግበናል ሲሉ ነው የፋኖ ኃይሎች አስታወቁትም። በተለይም በደንበጫ ከተማ በአታ ሆስፒታል ሰፈር ጉላ ድልድይ እና ከተማ አስተራር አካባቢዎች በቡድን መሳሪያዎች ጭምር የታገዘ ውጊያ መደረጉን የመረጃ ምንጮቻችን ተናግረዋል። ለሰዓታት በቀጠለ ውጊያ ከፍተኛ ሰብዊና ቁሳዊ ጉዳት መረሱን የተናገሩት የደንበጫ ከተማ ነዋሪዎች በውጊያው ምክንያት ከደብረ ማርቆስ ወደ ባህር ዳር የሚደረገው የትራንስፖርት እንቅስቃሴ ቆመ ማርፈዱን ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና በበኩሉ በውጊያው አገዛዙ ላይ ካደረሰው ሰብዊ ጉዳት በተጨማሪ የጦር መሳሪያዎችን መምርኮ መያዙን አስታውቋል። በዚህ ጎጃም ቀጠና አሽፋ መገንጠያ ሰከላ ፋግታና ሌሎች አካባቢዎች የፋኖ ኃይሎች በከፈት የደፈጣና የፊት ለፊት ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት መመዝገቡ ሲታወቅ አገዛዙ በበኩሉ ባህር ዳር ዙሪያን ጨምሮም እስከ አዲስ ዙሪያና ና አሰቀላከጠዋት ጀምሮ ተከታታይ የድሮን ቅኝት እያደረገ እንደሚገኝ ነዋሪዎች ተናግረዋል። በተመሳሳይ በወሎ ቀጠና የፋኖ ኃይሎች በአገዛዙ ጦር ላይ ክበባቸውን በማጠናከር የአየር ኃይል እርዳታን ነ የጠየቀውን ሰራዊት ውጊያ ከፍቶበታል ሲሉም የመረጃ ምንጮች ተናግረዋል። የፋኖ ኃይሎች ወልዲያ ከተማን ጨምሮ በርካታ አካባቢዎችን ዛሬም በክበባ ውስጥ እንዳስገቡ ሲያቀርቡ ቀጥለዋል፣ ያሉት የመረጃ ምንጮቻችን ዛሬ ከላላ መካነ ሰላምና ሌሎች የምራብ ሁሉ አካባቢዎች ላይ ከበባቸውን በማጠናከር የአገዛዝ ጦር ላይ የበላይነት ወስደዋል ብለዋል። የአማራ ፋኖ ብሔራዊ ኃይል በበኩሉ ከትላንት ጀምሮ በአገዛዝ ጦር ላይ ከበባውን በማጠናከር ውጊያ በመክፈት መካነ ሰላም ከተማ ዛሬ መቆጣጠሩን አስታውቋል። የአፋባ ምኒልክ እዝና አፋባ ቴዎድሮስ እዝ በጥምረት ያደረጉት ባለው ውጊያ ነው። መካነ ሰላምን ተቆጣጥረናል ሲል አፋባ ያስታወቀው አያይዞም በምዕራብ ወሎ ቀጠና ቦረና ወረዳ ሙሉ ለሙሉ ለመቆጣጠሩ ውጊያ ላይ ነን ሲል አፋባ ምስራቅ አማራ ቀጠና ምኒልክ እዝ አስታውቋል። በቀጠናው የተንታ ጅባር ወረዳ በፋኖ ኃይሎች መያዙ ተከትሎ ሙሉ ለሙሉ ተቆርጦ ወደ መቅደላ ውስጥ ከበባ ውስጥ የሚገኘውም የአገዛዝ ጦር ላይ ፋኖ ውጊያ መክፈቱን የቴዮኒስ የመረጃ ምንጮችም ተናግሯል። በቅደላ ወረዳ ላይ ምንም አይነት ትጥቅና ሬሽን ሆነ ተጨማሪ ኃይል እንዳይደርስለት ሁሉም መስመሮች የተዘጉበት የአገዛዝ ጦር ትላንት ምሽት ጀምሮ የወረዳዋ ዋና ከተማ ማሻ ላይ በፋኖ ከበባ ውስጥ ገብቶ ውጊያ ተከፍቶበታል ነው የተባለው። በወረዳዋ የሚገኘው የአገዛዝ ጦር ከተቆረጠና ከተከበበ አራተኛ ቀኑን መያዙን የተናገሩት የፋኖ የመረጃ ምንጮች፣ ጦሩ የአየር ኃይል እርዳታን ጠይቆ በአካባቢው ከሌል ጀምሮ የድሮን ቅኝት እየተደረገ ቢሆንም የፋኖ ኃይሎች ግን በተቆረጠ የአገዛዝ ጦር ላይ ውጊያ ከፍተውበታል ሲሉ ተናግረዋል። በሌላ በኩል በፋኖ ኃይሎች ከበባ ውስጥ በምትገኘው ወልዲያ ከተማ እንቅስቃሴ እንዲቆም በማድረግ የክልሉ የብልፅግና አመራሮች የወልዲያ ከተማ የኮሪደር ልማትን ጎበኙ በሚል ከተማዋ ሰላም ናት የሚል መልእክት ለማስተላለፍ ሞክረዋል ሲሉ ነዋሪ ተናግረዋል። ወልዲያ ከተማ ዛሬም ድረስ መደበኛ እንቅስቃሴ አለመኖሩና ከተማዋ መውጫ መግቢያ በፋኑ እንደተከበበ እንደሚገኝ ኢትዮ ኒውስ ከነዋሪዎቿ ማረጋገጥ ችላለች። አገዛዙ በኩል በከተማ ከፍተኛ ቁጥር ያለው ሰራዊት ከማስፈሩ በተጨማሪ በአካባቢው የድሮን አሰሳን አጠናክሮ መቀጠሉ ነው ነዋሪዎች አክሎ የተናገሩት። ከወልዲያ ዙሪያ በተጨማሪ በወሎ ቀጠና መርሳ፣ አምባሰል፣ መቅደላ፣ ተኩለሽ፣ ላስታም፣ በቅሎ ማነቂያ፣ ቆቦም፣ ወንዳችና ሌሎች አካባቢዎች ተከታታይ የድሮን ቅኝት እየተደረገ በመሆኑ ጥቃት ሊፈጸም ይችላል በሚል ነዋሪዎች ስጋት ላይ መሆናቸውን ተናግረዋል። በተያያዘም በዛሬው ዕለት በጎንደር ቀጠና ከም ፍራንስ ወደ ማክሰኝት የብልጽግና አመራሮችን አጅቦ ተሽከርካሪ ሲጓዙ የነበሩ የአገዛዝ ጦር አባላትና አመራሮች ላይ የፋኑ ኃይሎች በከፈቱት የደፈጣ ውጊያ ተሽከርካሪው ተገልብጦ ከጥቅም ውጭ ሲሆን አመራሮችና የጦር አባላቱም ተጎድተዋል ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ አስታውቋል። ሆኖም በጥቃቱ ምን ያህል ጉዳት እንደደረሰና የተጎዱ የብልጽግና አመራሮች እነማን እንደሆኑ አፋባ በዝርዝር አላመለከተም። በሌላ በኩል የአገዛዝ ጦር የምስራቅ እዝ አዛዥ ሌተናል ጄኔራል መሐመድ ቻችን ባንዳዎችን አሰለፉብን ሲሉ ተናግረዋል። ጸረ ኢትዮጵያ ያሏቸው ኃይሎችና ባንዳዎችን በማጥፋታቸው የሀገራቸው ብሔራዊ ጥቅም እናስከብራለን ሲሉም ነው ጄኔራሉ የዛቱትም። የሚመሩትን ምስራቅ እዝ በአማራ ክልል ጎጃምና ደቡብ ጎንደር ቀጠና አሰማርተው ከሁለት ዓመታት በላይ ውጊያ እየመሩ የቀጠሉት ሌተናል ጄኔራል መሐመድ የተሰማ ጠላቶቻችን ያሰማሯቸው ባንዳዎችና ተላላኪዎች ፍላጎት ለማክሸፍ እንዋጋለን ሲሉም አስታውቀዋል። ዋናው ጠላታችን ብልጽግና ነው። በዚህ ላይ ምንም አይነት ድርድር መሆነው ዥምብር የለብንም አሉ። ከትግራይ ሰራዊት አዛዦች አንዱ ጀኔራል ዮሐንስ ወልደ ጊዮርጊስ ብልጽግና ጠላታችን ነው ከማለታቸው በተጨማሪም የብልጽግና ዋና ጠላትኛ ነን ብለዋል። ጀነራሉ ብልጽግና በአማራ ክልል ከሰሞኑ በጦርነት ሳትፋቸዋል ብሎ ዶክመንተሪ እየሰራብን ነው ማለትም በዝርዝር ተናግረዋል። ከትግራይ ወታደራዊ ጀነራሎች አንዱ የሆኑትና የደቡብ ግንባር ዋና አዛዥ ብርጋዴር ጀነራል ዮሐንስ ወልደ ጊዮርጊስ ብልጽግና ዋና ጠላታችን ነው ማለት ተናግረዋል። ጀነራሉ ከሰሞኑ በደቡብ ምስራቅ ጸጥታ የጋራ ኮሚቴ ስብሰባ ላይ ባረጉት ንግግር ዋነኛ ጠላታችን ብልጽግና ነው ለመሆኑም ድርድርም ሆነ ውዥንብር የለብንም ብለዋል። በዚህ ላይ የሚጠራጠር ካለ ማንም አይሰማውም። ጠላታችን የታወቀ ነው። ደግሞም ከዚህ በመነሳት የብልጽግና ዋነኛ ጠላት ደግሞ እኛንን ብለዋል። ጄኔራል ዮሐንስም ጆን መዲድ። አክለውም የብልጽግና ዋና ጠላት ፋኖ አይደለም፣ ባህር አይደለም፣ ጭልፋ አይደለም፣ ወይም ኦላ አይደለም። የብልጽግና ዋነኛ ጠላት እኛንን በማለት በአጽንኦት ተናግሯል። ጀነራሉ የብልጽግና አገዛዝ በፋኖ ኃይሎች ከሰሞኑ የገጠመውን ሽንፈት ተከትሎ እያደረገ ያለውን ሀሰተኛ እንቅስቃሴና የፕሮፓጋንዳ ስራ ማጋልጠዋል። የብልጽግና ሰራዊት በሎ ቀጥና ፋኖ ኃይሎች በመመታት ተከትሎ አገዛዙ ሻቢያና ህዋት ውጋይ ማለት ሲያስወራ ቢሰነብት በአሁን ደግሞ ዶክመንተሪ ሊሰራ እንደሆነ ጀነራል ዮሐንስ ወልደ ጊዮርጊስ ተናግረዋል። ጄኔራሉ በመድረክ ንግግራቸው በዚህ ቅርብ ቀን በአማራ ክልል እየተካሄደ ያለው ውጊያ ታውቃላቸውም። በጣም በሚገርም ሁኔታ የትግራይ ሰራዊት ትዲፍ ተሳትፎበታል ብለው አቀናብረው በቪዲዮ በሚዲያ ብዶ ዶኩመንታሪ ፊልም ለማውጣት እየተዘጋጁ ናቸው ብለዋል። ዶኩመንታሪውን አዘጋጅቶታል ይላሉ ይጀራሉ ከአንድ ሺህ እስከ አንድ ሺህ አምስት መቶ ኃይል የአራተኛ አርሚ ወይም እሳቸው የመሩትና አጠቃላይ ኃይል የትግራይ ኃይሎች ተሳትፏል ማለት የብልጽግና አካሄድ አሁን ላይ አለ ሲሉ አጋልጠዋል። በትግራይ ኣብ ኣምሓራ ዘለዉ ኩናት ኣለዉ ሎማቅለ ሰማዕኹም ነገር ኣሎ ብጣዕሚ ብዝገርም መንገዲ ሰራዊት

ሓይሊ ናይ ናይ በትግራይ ፖለቲከኞች እና ወታደራዊ አመራሮች ዘንድ ብልጽግና ጠላት ነው የሚለው ሀሳብ ገዢ ከሆነ የቆየ ቢሆንም የፕሪቶሪያ ስምምነት መተግበር ባለመቻሉ ሁለቱ ኃይሎች ድጋሚ ወደ ቃላት ጦርነት ከገቡን ቆይተዋል። የትግራይ ወታደራዊ አዛዦች በቅርብ ጊዜያት የሚያደርጓቸው ንግሮች ጋብ ብሎ የነበረ ቢሆንም በአማራ ክልል የፋኖ ኃይሎች አገዛዙን ኃይል በበርካታ ቦታዎች ላይ ከደመሰሱና ካጠፉና እንዲሁም ከ13 በላይ ወረዳዎች ከተቆጣጠሩ በኋላ የትግራይ ኃይሎች ወታደሮ ወታደራዊ አመራሮች የሚቀርብባቸውን ክስ ሲመልሱ ይህ የመጀመሪያቸው ሆኗል። የብልጽግና አገዛዝ በአማራ ክልል ሁለት አመታት ባካሄደው ጦርነት ከፍተኛ ኪሳራ ያጋጠመው ቢሆንም የፋኖ ኃይሎችን አጥፍቻለሁ ማለት ሲናገር ከሰነበተ በኋላ ከሰሞኑ በደረሰበት ከፍተኛ ጥቃት በርካታ ኃይሉን የጦር መሳሪያና የቦታ ይዞታዎችን ማጣቱ ተከትሎም ፋኖ ከውሃትና ሻቢያ ጋር ተባብሮ መታይ ማለት ለሰራዊቱ ጭምር እየሰበከ ይገኛል። የትግራይ ኃይሎች ባልተሳተፉበት የአማራ ክልል ውጊያ ላይ ስማቸውን ጠቅሶ የሚያደርገው አስተኛ ዘመቻ ድጋሚ በትግራይ ላይ ጦርነት ለመክፈት ያለመ እንደሆነ ብዙዎች እየተናገሩ ይገኛሉ። የአፍሪካ ህብረት በሶማሊያ ያለው የድጋፍና ማረጋጋት ተልዕኮ አዊሶም ለስራ የሚያስፈልገውን የገንዘብ ድጋፍ በመሟጠጡ ምክንያት ሊቋረጥ እንደሚችል ተሰማ። ባለድርሻ አካላት እንደተናገሩት ተልዕኮ ቀጣይነቱ አደጋ ላይ የጣለው የገንዘብ እጥረት 180 ሚሊዮን ዶላር ደርሷል። በአሁኑ ወቅት በአፍሪካ ህብረት የሶማሊያ ሽግግር ተልዕኮ አትሚስ ወደ አዊሶም ከተሸጋገረ በኋላ ባሉት ወራት ከተደረገው የሰራዊት ቅነሳ በኋላ በተልዕኮው ውስጥ ከኬንያ፣ ከቡሩንዲ፣ ከኢትዮጵያ፣ ከጅቡቲና ከኡጋንዳ የተውጣጡ 11000 የሚጠጉ ወታደሮች ይገኛሉ። በኒውዮርክ በተካሄደ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን በተደረገው የአዊሶም የገንዘብ ድጋፍ ከፍተኛ ደረጃ ዝግጅት ላይ የኮሚሽኑ ሊቀመንበር ማህሙድ አሊ ዮሴፍ በሶማሊያ ያለው የጸጥታ ሁኔታ አሁንም ተጋላጭ እንደሆነና አልሸባብ አሁንም በሀገሪቱ ላይ ስጋት መፍጠሩ ማስጠንቀቃቸውን የሀገር ውስጥ መገናኛ ብዙን ዘግቧል። ሊቀመንበሩ እንደተናገሩት ዓለም አቀፍ አጋሮች ድጋፍ ቢያደርጉ መቶ ሰማንያ ሚሊዮን ዶላር የገንዘብ ክፍተቱ ሳይሸፈን ቀርቷል ብለዋል። የአፍሪካ ህብረት የአፍሪካን ቁርጠኘት ለማሳየት ለሰላም ፈንድ የሚያደርገውን መዋጮ ወደ 20 ሚሊዮን ዶላር በእጥፍ ጨምሯል። ሆኖም አስቸኳይ፣ ሊተነበይ የሚችልና ዘላቂ የገንዘብ ድጋፍ ከሌለ በከፍተኛ ጥረት የተገኙ ስኬቶች ሊቀለበሱ ይችላሉ፣ አልሸባብም ሊያንሰራራ ይችላል፣ አጠቃላይ ጥምረቱም ሊፈርስ ይችላል ሲሉ ሊቀመንበሩ አስጠንቀዋል። የገንዘብ እጥረቱ የተልኮን ቀጣይነት ጥያቄ ውስጥ የከተተ ሲሆን፣ የግብፅ ወታደሮች በሚቀጥሉት ሳምንታት ወደ ሶማሊያ ይላካሉ መባሉ ደግሞ ተጨማሪ ጉዳይ ነው። ይህ የገንዘብ እጥረት ባለበት ሁኔታ የግብፅ ወታደሮች የሚላኩት በዚህ የገንዘብ እጥረት ምክንያት ሊቋረጥ ይችላል ተብሏል። የአፍሪካ ህብረት ባለስልጣናት ይህን የገንዘብ ክፍተት በአፋጣኝ ካልተሟላ ተልኮ መፈራረስ ሊገጥመው እንደሚችል ስጋታቸውን ገልጸዋል። ባለፉት 17 ዓመታት በላይ በሶማሊያ አልሸባብን የመዋጋት ፕሮጀክት በተለይም በአሜሪካና በአውሮፓ ህብረትና ሌሎች ሀገራት ዋነኛ ገንዘብ አዋጭነት የሚከናወን ቢሆንም በቅርብ ጊዜያት ግን በርካታ ሀገራትና ተቋማት የሚያዋጡትን ገንዘብ እየቀነሱ መጥተዋል። አሁን 180 ሚሊዮን ዶላር የገንዘብ ክፍተት በመኖሩ ነው ችግሩ ሊፈጠር ይችላል የተባለው። ፕሬዚዳንት ዶናልድ ትራምፕ ከተዘጉ ሶስት ቀን ሊሞላቸው የተቃረቡትን የአሜሪካ የመንግስት መስሪያ ቤቶች ምክንያቱን ማድረግ እሳቸውም ሆኖም የበጀት ዳይሬክተሩ የትኞቹን የዲሞክራት ተቋማት እንደሚቀንሱ እንደሚሰሩ ተናግረዋል። ሪፐብሊካኖቹ እድሉ እንደሚጠቀሙ ሀሳባቸውን አቅርበዋል። በዚህ በመንግስት የገንዘብ ድጋፍ የሚደረግለት ህግ የጤና እንክብካቤ ኢንሹራንስ ድጎማዎች ማካተት ያስፈልጋል የሚለው የዲሞክራቶቹን ፍላጎት ወደ ጎን እንዲሉ ጠይቀዋል ይላል ቢቢሲ። በካፒቶል ሂል የሚገኙት ሪፐብሊካኖችና ዲሞክራቶች የመንግስት ተቋማት ስራ ላይ ባለመሆናቸው ምክንያት በእርስ በርሳቸው መጎነጃጀላቸውን ቀጥለዋል። በዚህ ምክንያት በመቶ ሺዎች የሚቆጠሩ የፌዴራል ሰራተኛ ቤት እንዲቆይ ሆኗል። ሌሎች ደግሞ ያለ ክፍያ ለመስራት ተገደዋል። አንዳንድ የፌዴራል ፓርኮች ለጎብኚዎች የተዘጉ ሲሆን እንደ ስታች ኦፍ ሊበሪቲ ያሉት ደግሞ ክፍት ሆኗል። ተንታኞች ሁለቱም ወገኖች ከአሜሪካውያን ጫና ሳይደረግባቸው ይስማማሉ ብሎ አይጠብቁም። ትራምፕ ሐሙስ እለት ከአሜሪካ የበጀትና አሰራር ቢሮ ዳይሬክተር ከራሰል ቮት ጋር ባድረጉት ውይይት ምን ሊወስኑ እንደሚችሉ በትክክል ግልጽ አልሆነም። የሀገሪቱ ኮንግረስ የመንግስት ስራዎችን ክፍት ማድረግ ሲያቅተው በየኦቢኤም ዳይሬክተር የትኞቹን የመንግስት ስራዎች መቆም እንዳለባቸውና አስፈላጊ የሆኑትን ለመምረጥ ከፕሬዚዳንቱ ጋር ይሰራሉ። ከፌዴራል መንግስት መስሪያ ቤቶች የትኞቹ ሰራተኞች በፎርሎ ወይ ላይ እንደሚቀጥሉ መመሪያ ይሰጣል። ማለት ሰራተኞቹ ሳይከፍላቸው ረፍት እንዲወጡ የሚደረግበት አሰራር ነው። በመጀመሪያው ቀን ዋይት ሀውስ 18 ቢሊዮን ዶላር በኒውዮርክ ለተመሰረተ ልማት ፕሮጀክቶች የተያዘን ጨምሮ ለዲሞክራቶች ግዛች የታሰቡን በቢሊዮን የሚቆጠር ዶላሮችን ለማዘግየት ወይም ለመሰረዝ ተንቀሳቅሷል። የኒውዮርክ ሴናተር ቻክ ሹመር እና የተወካዮች ምክር ቤት ዲሞክራሲ መሪ ሐኪም ጄፍሪ ግዛት ነው። በዚህም ታዲያ የመንግስት መስሪያ ቤቶች እንደገና እንዲከፈቱ ከተደረገም ሁለቱ ወገኖች አንድ ላይ መሰብሰብ አለባቸው ተብሏል። ሪፐብሊካኖች ከእነሱ ጋር ውሳኔ ለማሳለፍ የስምንት ዲሞክራቶች ሴናተሮች ድምጽ ይፈልጋሉ ይላም ቢቢሲ። ዲሞክራቶቹ ደግሞ 13 ሪፐብሊካኖች ከጎናቸው እንዲቀሙ ይፈልጋሉ። ባለፈው ረቡዕ በሰኔቱ በተካሄዱ የመጨረሻ ያልተሳካ የድምፅ አሰጣጥ ሶስት ዲሞክራቶች ብቻ ከሪፐብሊካኖች ጎንቁሟል። የህግ አውጮቹ በሰኔቱ በድምጽ ብልጫ ጉዳዩን ለመቋጨት አረብ ከሰዓት በኋላ እንደገና ይሰባሰባሉ ተብሎ ይጠበቃል። ሪፐብሊካኖች ምንም ነገር ሳያይዙበት በጀቱን ማሳለፍ ይፈልጋሉ። ዲሞክራቶችን በበኩላቸው ዝቅተኛ ገቢ ላላቸው ግለሰቦች የጤና መድን ድጎማ እንዲካተት ይፈልጋሉ። ይህ ድጎማ በዓመቱ መጨረሻ ላይ ይጠናቃልም ተብሏል። የሩሲያ ሳተላይቶች የብሪታንያ ወታደራዊ ሳተላይቶች እንደሚከታተሉ የዩኬ ጠፈር አዛዥ ኃላፊ ተናገሩ። ሜጀር ጀነራል ፖል ቴድማን ከቢቢሲ ጋር በነበራቸው ቃለ ምልልስ ላይ ለመጀመሪያ ጊዜ ሞስኮ በዩኬ ሕዋ አሰሳ ላይ ያላትን ጣልቃ ገብነት ይፋ አድርገዋል። ሩሲያ ምድር ላይ ሆና በምትቆጣጠራቸው ስርዓቶች የዩኬን ወታደራዊ ሳተላይቶችን ለማፈን በየሳምንቱ ጥረት ታደርጋለች ብሏል። ባለፈው ወር የጀርመን መከላከያ ሚኒስትር ቦሪስ ፒስቶሮስ ሩሲያ ጦራቸውን የሚጠቀምበት ሳተላይት ላይ የማወቅ ተግባሩን ፈጽሟል ተናግረው ነበር። ጀነራል ቴድማን ሩሲያ በተመሳሳይ ድርጊቶች በዩኬ ሳተላይቶች ላይ ፈጽማለች ብለዋል። የምንሰራው ስራ ለማወቅ ፍላጎት አላቸው እናም በጣም ቅርብ ተጠግተውን ይበራሉ ሲሉም ተናግረዋል። እንቅስቃሴዎቻችን የሚከታተሉበት መሳሪያዎች አሏቸው፣ መረጃዎችም ለመሰብሰብ ይሞክራሉ ይላሉ። ጀነራል ቴዲማን የዩኬ ወታደራዊ ሳተላይቶች ከሩሲያ የሚመጣን እገዳ ለመመከት በበቂ የተራጁ መሆናቸውንም ተናግረዋል። በተጨማሪም በተከታታይ ሳተላይቶችን በሩሲያ እገዳ ሲደርስባቸው እያየ ነው ይላሉ። ምን ያህል ጊዜ እገዳ እንደደረሰ ሲጠየቁ በየሳምንቱ ሲሉ መልሰዋል። ሩሲያ የሳተላይቶቹን ግንኙነት ለማፈን የምታደርገው ጥረት ሆን ተብሎ የሚደረግ መሆኑን ገልጸው ይህ ተግባር ዩክሬን ላይ ወራ ከፈጸመች ጊዜ አንስቶ መጨመሩን ተናግሯል። ብሪታንያ በኋላ ላይ ለግንኙነትና ለቅኝት የምጠቀምባቸው በርካታ ሳተላይቶች አሏት። አሜሪካ ቻይናና ሩሲያ እያንዳንዳቸው ከመቶ ሳተላይቶች በላይ በኅዋ ላይ አላቸው። ባለፉት አስርተ ዓመታት የሩሲያና ቻይና ሳተላይቶች በሰባ መቶ በምህዋር ላይ የሚያደርጉትን በራዎች ጨምረዋል። ጄኔራል ቴዲማን ሩሲያና ቻይና ፀረ ሳተላይት የጦር መሳሪያዎችን መሞከራቸውን ይፋ አድርገዋል። ዩኬና ዩኤስኤ ሩሲያ በኅዋ ላይ የኒውክሌር ጦር መሳሪያዎችን ለማስቀመጥ እየሰራች ነው በሚል ማስጠንቃች ሰጠዋል። አሜሪካ ቻይናን እንደ ስጋት ስትመለከታት፣ ጄኔራል ቴዲማን ደግሞ ሩሲያን እንደ አሁኑ ጊዜ አደጋ ይገልጿታል። ቻይና የበለጠ የተራቀቁ መሳሪያዎች አሏት ማለት እንችላለሁ። ነገር ግን ሩሲያ ደግሞ የህዋ እንቅስቃሴያችን ለማወቅ የበለጠ የመጠቀም ፍላጎት አላት ብለዋል። ጀኔራል ቴድማን በህዋ ላይ ስለሚሆነው የበለጠ እንደሚሰጉ ገልጸው ስጋታቸው በህዋ ላይ እየጨመረ የመጣው መጣበብ ጭምር መሆኑን ይናገራሉ። በህዋ ላይ ዘጠኝ ሳተላይቶች ጨምሮ አርባ አምስት ሺህ ያህል አካላት አሉ። በዚህ ዓመት ብቻ ሶስት መቶ ሮኬቶች ወደ ህዋ ይወነጨፋሉ ተብሎ ይጠበቃል ሲል ቢቢሲ ዘግቧል። የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።